ወታደሮች መንደሩን ይወሩታል። ህዝብ በፍርሃት ይመታል። ምግብ ጠፍቷል። መብራት ከጠፋ ሳምንታት ተቆጠሩ። ህዝብን አሁንም የሚያስጨንቀው ግን የጠፋው መብራት አለመመለስና የሚቀመስ ምግብ መቸገሩ አይደለም። ሰፈሩን የወረሩት ወታደሮች ህይወቱን እንዳይነጥቁት የሚያደርገው መረበሽ ከዚህ ሁሉ የላቀ ነው ይላል። ስለ አምባገነኖች የተሰራው የካርቱን ፊልም ዳይሬክተሩ፣ ስለ አምባገነኖች የሰራሁትን ፊልም በካርቱን ለማቅረብ የተገደድኩበት አንዱ ምክንያት እነዚሁ አምባገነኖች ተዋንያኑን እንዳይገድሉብኝ ስለሰጋሁ ነው ይላል በመግቢያችን ላይ ያነሳነውን ታሪክ የኋላ ቀር አምባገነኖች ጸባይ አድርገው የሚመለከቱ ብዙዎች ደግሞ ህዝብ የጠየቀውን ከመመለስ ይልቅ ያለውን መንጠቅ የመግዣ ስልታቸው ነው ይላሉ ለምሳሌ ነጻነትና ዲሞክራሲ የሚጠይቅን ህዝብ ምግብና ውሃ እንዳያገኝ በማስራብ መብራት እንዲያጣ ኤሌክትሪክ በማጥፋት ጥያቄዎቹን ዝቅ ያደርጓቸዋል ስለ ነጻነት የጠየቀውን ጥያቄ ትቶ ስለ መብራት እንዲሟገታቸው ይፈልጋሉ ሲሉ ያብራሩታል የአገዛዝ ሎሌዎች መተዳደሪያቸው የገዢያቸውን ገጽታ መገንባት ነው አርቀውና ተራቀው የሚያስቡና የሚሰሩ አድርገው ለማቅረብ ይዳዳቸዋል አብዛኞቹ አምባገነኖች የተዋጣላቸው መሐይሞች ቢሆኑም የበቁ የነቁ አስመስለው ለህዝብ የሚናገሩ የፕሮፓጋንዳ ቅምጦች አሏቸው ሕዝብ ተራብኩ ሲል ጠግበሃል እያሉ የሚናገሩ ኑሮ ተወደደብኝ ሲል አኗኗሩን ስላላወክበት እንጂ ሀብትና ምርት በሞላት ሀገር ይህንን ጥያቄ አታነሳም ነበር ብለው የሚሰብኩ ተገዥዎች ይሰማራሉ የአፍሪካ ባህላዊ አምባገነ ማንነኖች ከህዝባቸው ጋር ያላቸውን የኑሮ ልዩነት የሚያሳዩት እንዲህ ላሉ የሚዲያ ቅምጦች ወፍራም በጀት በመመደብ ብቻ አይደለም። በውጭ አገር በመታከም ከውጭ ሀገር በመሸመት በሌሎች ሀገራት ባንክ ውስጥ ገንዘብ በማስቀመጥ ቤትና ሀብት በማፍራትና ቅንጡ አልባሳትን በመደረብም ነው። ባህላዊ አምባገነኖች ኑሯቸውን ቅንጡ ሲያደርጉ፣ ህዝብ መራብ መቸገሩን ሲናገር ደግሞ ጠመንጃና ካቴና ያሰማራሉ ባህላዊ አምባገነኖች ከአገራቸው አይሸምቱም በአገራቸው አይታከሙም የዚህ ምክንያት የአገራቸው ምርትና አገልግሎት ደካማ እንዲሆን ስላደረጉት ብቻ አይደለም የሚለው የዩኒቨርሲቲ ኦፍ ባዝ ፕሮፌሰሩ ታሩ ሊዶንግ ዋናውን ምክንያት አቅርቦታል እኛም ወደ እናንተ እናቀርበዋለን ከዚያ በፊት ግን ባህላዊ አምባገነን የሚባል ነገር አለ ወይ የሚለውን በይነን እንለፍ ባህላዊ አምባገነንና ዘመኑን መሳይ አምባገነኖች ትራዲሽናል ኤንድ ሞደርን ዲክታተርስ የሚለውን ፅንሰ በተሻለ ለመገንዘብ ሞደርን ዲክታተርስ የሚለውን የባሪ ሩቢንና አውቶክራሲ ኢንክ የተሰኘውን የአን አፕል በምን መጽሐፍ እንዲሁም የፕሮፌሰር ፍራንክ ዲኮተርን ሀው ቱ ቢ ዲክታተርን ጥናት እንገልጣለን። ከዚያም እንዲህ የሚል ጭምቅ ሀሳብ እናወጣለን። ባህላዊ አምባገነኖች ሰዎችን በማንነታቸው ምክንያት የሚሾሙና የሚሽሩ፣ ህዝቦችን በጠመንጃ ኃይል ለማንበርከክ የሚጥሩ ጎጠኞችና ጎሰኞች፣ ሳንሱር ማድረግና ሚዲያ መዝጋት መለያቸው የሆነ፣ የአንድን ግለሰብ ገጽታ ለመገንባት አያሌ ሀብት የሚመድቡ፣ በዲፕሎማሲው ዓለም የተገለሉ ወይም ከጥቂት ከመሰሎቻቸው ጋር ወዳጅነት ያላቸው ቤተ መንግስት ለማነጽ የጦር ሰራዊታቸውን ለማድርጀትና ለመሰል ተግባራት የበዛ ገንዘብ የሚመድቡ ህዝብ ሲራብና ኑሮ እንዲሻሻል ሲጠይቅ ስልጣን ሊነጥቀን ሲል ደረስንበት ብለው አንዱን ማህበረሰብ በሌላው ላይ እንዲነሳ የሚቀሰቅሱ ናቸው። በፍጹም ሰላማዊ ሰልፍና የተቃውሞ ድምፅን አይፈቅዱም። እንዲህ ያለ ጠባይ ያለውን ሰው ከላይ ግንባሩን ከታች እግሩን ብለው ይበትኑታል። እነዚህኞቹ አምባገነኖች በትምህርታቸው ያልገፉ ለራሳቸው ግን ዶክተር ኢንጂነር የሚል ማዕረግ የሚሰጡ የበታችነት ስሜት የሚያጠቃቸው አንዳንድ የባዕድ አምልኮም የሚከተሉ ኋላ ቀሮች ናቸው። ተመራማሪዎቹ እንዲህ ያሉት አብዛኞቹ አምባገነኖች በሀያኛው ክፍለ ዘመን የተጠናቀቁ ናቸው ቢሉም አሁንም ግን የግብር ወራሾቻቸው በአንዳንድ ሀገራት መኖራቸውን አይስቱትም። ዘመናዊ አምባገነኖች የሚባሉት ደግሞ የሃያ አንደኛው ክፍለ ዘመን ገዢዎች ናቸው። አምባገነን ብሎ ዘመናዊ አለወይ የሚለውን ጥያቄ ማንሳት ልክ ቢሆንም ሞደርን ዲክታተርስ ለሚለው እንግሊዝኛ የተመረጠ ትርጓሚ መሆኑን እንያዝና እነዚህኞቹ ገዢዎች ምን አይነት ናቸው የሚለውን እንመልከት። ዘመናዊ አምባገነኖች ከባህላዮቹ የሚለዩት ህዝብን በዘርና በጎሳ ለማባላት አይታትሩም። እውቀት አጠርም አይደሉም። ሚዲያ ለመዝጋት ወይም ሳንሱር ለማድረግ አይቻኮሉም። ይልቁንም የማህበራዊ ሚዲያን ተጠቅመው የተቀናቃኞቻቸውን ስም በማጥፋት ወይም ብላክ ሜል በማድረግ ይታወቃሉ። የሳይበር ጥቃት በመፈጸም ጉዳት ያደርሳሉ። ለፖለቲካ ስልጣናችን አደጋ ነው ያሉትን ቡድንና ግለሰብ በጠመንጃ ለማጥፋት ክተት ሰራዊት አይሉም። ይልቁንም የስለላ አቅማቸውን ከፍ አድርገው ሚስጥሮቹን ሁሉ ያወጡበታል። የኢኮኖሚ ጫና ውስጥ ከተውት፣ ግብር ያበዙበታል፣ ግብር አልከፈለም ብለውም ክስ ይመሰርቱበታል ወዘተ። ከዚህ ትርጓም የተነስተን የአሁኖቹ የኢትዮጵያ ገዢዎች በትክክል የሃያኛው ክፍለ ዘመን ኋላ ቀር መሪዎችን የሚያስንቁ ሆነው እናገኛቸዋለን። እንዲህ እንደ አሁኖቹ ያሉትን አምባገነኖች ፕሮፌሰር ቲም ኮርኔል ሮማን ዲክታተርስ ሲሏቸዋል። ከክርስቶስ ልደት በፊት ከነበሩት የህገ ልቦና ፍጡራን ጋር በማነጻጸር እነዚህ አምባገነኖች አንድ የሚታወቁበት መለያቸው ደግሞ ሀብት አባካኝነታቸውና የቅንጦት ኑሯቸው ነው የሚለን። ሀው ዲክታተርስ ስፔንት ዜር ሚሊየንስ የሚለውን አጭር ዘጋቢ ፊልም የሰራው ኦልትራሪች የተሰኘው ገጸ ድር እነዚህ ኋላ ቀር አምባገነኖች ከግምታችሁ በላይ የሆነ ቅንጡ ኑሮ ይኖራሉ ይለናል። ሪዞርቶችን ማነጽ፣ ቤተ መንግስቶችን ለመገንባት ውድ ሀብት መመደብ ወዘተ የሚታወቁበት ነው።

ለአብነት ቤተ መንግስት ማነጽ ልማዳቸው ነው። አገራቸው በኑሮ ውድነት የሚማቀቅ ህዝብ የሞላበት ቢሆንም፣ በውጭ ጠላት የተወረረም ቢሆን፣ የመንግስት ሰራተኛው ይቀምሰውና የለውሰው ችግሮት ቢያማርር፣ እነሱ ግን ቅንጡ ቤተ መንግስት ማነጻቸውን ይቀጥላሉ። እዚህ ጋር ምሳሌዎችን ስንደረድር ሳዳም ሁሴን በኢራቅ በ550 ሚሊዮን ዶላር የዋይት ሃውስን 3 እጥፍ ቤተ መንግስት ሲገነባ እናገኘዋለን። ሳፓር ሙራትን ኒያዞቭ በቱርኬሚስታን፣ ሞቡቱ ሴሴሴኮ በዛይር መንደር የሚያካክሉ ቤተመንግስት መንግስቶችን ገንብተው እናገኛቸዋለን። አልበሽር በሱዳን የአፍሪካን ቅንጡ ቤተ መንግስት፣ አብይ አህመድ አሊ በአዲስ አበባ የገነቧቸውንና የሚገንቧቸውን ቤተ መንግስቶችም እንዲሁ እናገኛለን። እነዚህኞቹ ባህላዊ ወይም ኋላ ቀር አምባገነኖች ቤተ መንግስት የመገንባት አመላቸው የሚብስበት ህዝብ ችግር ውስጥ ወድቅ ያለው ሲል ወይም የቀጠሩት ሰራተኛ ኑሮ ከበደኝ ወይም ህይወት መረረኝ በሚልበት ወቅት ለመሆኑ። ይህንንም ለመመልከት ወደ ሺ99ዎቹ የሳዳም ሁሴኗ ኢራቅ እንመለስ። በዚያ ዘመን ሳዳም ኢራቅን ከአረቡም ከምዕራቡም ዓለም ጋር አጣልቷት በማዕቀብ የምትማቀቅበት ዘመን ነበር። በዚህም ምክንያት በአገሪቱ ውስጥ የምርት እጥረት ተባብሶ ህዝብ መሰረታዊ ፍላጎቶቹን ለማሟላት ተቸግሮ ነበር። የዋጋ ግሽበት በብዙ ጥፍ ጋሽቦ፣ ወታደሩን፣ መንግስት፣ ሰራተኛው ደመወዝ ይጨመርልን የሚል ጥያቄ በጉርምርምታም ቢሆን የሚያሰማበት ወቅት እንዲፈጠር አደረገ። ይህንን ጥያቄ የሚያነሱትን እያነሳ ሳዳም ግን ሰማንያ ቤተ መንግስቶችን በመላ ኢራቅ ገነባ። ቤተ መንግስቴን ከማነጽ የሚያቆመኝ ከልካይ ማን ነው የሚለው ቋንቋ ደግሞ የአምባገነኖች መገለጫ ነው። ጠቅላይ ሚኒስትሩ ቤተ መንግስት በ49 ቢሊዮን ብር እየገነቡ ነው እየገነቡ ነው። በ49 ሳይሆን በ450 ቢሊዮን ነው የሚገነቡት። የሚገነባው እጅግ ሞደርን የሆነ ነገር ነው። ጀምረን የተውነው የለም። ጀምረን የማንጨርሰው ነገር ይኖር በትዕግስት ብናይ መልካም ነው። ባትታገሱም ግን ስለማይቆም ጊዜ ባታባክኑ ጥሩ ነው። እንዲህ ያለው ምላሽና አባካኝነት ከኋላ ቀር አምባገነኖች ዘንድ የተለመደ ሲሆን ህዝብ ደግሞ ኑሮ እንዲለወጥ ገቢው እንዲሻሻል መጠየቁ አይቀሬ ነው። ይሄኛውን የህዝቡን ጥያቄ በቅን መንገድ ከመረዳትና ከመመለስ ይልቅ ፖለቲካዊ ሽፋን እየሰጡ ማጣጣልና ማናናቅም ሰዎቹ የሚታወቁበት ነው። ጉዳዩን ከኢትዮጵያ አንጻር እንመልከተው። ባህላዊ ገዢዎች 10 ቢሊዮን ዶላር ወይም 1.4 ትሪሊዮን ብር ወይም የዘንድሮን የአገሪቱን ዓመታዊ በጀት በሙሉ መድበው ቤተ መንግስት እየገነቡ ናቸው። አገሪቱ ህዝብን ይፈውሳሉ የህዝብን ጤና ይጠብቃሉ ብላይ ተማረቻቸው ስፔሻሊስቶችና ዶክተሮች፣ የጤና መኮንኖችና ነርሶች፣ መምህራንና መሰል ባለሙያዎች ደግሞ ደሞዝ ይሻሻልልን ብለው ያቀረቡት ጥያቄ አገር አቀፍና የዓለም አቀፍ ሚዲያዎችን ትኩረት ስቧል። ይህንን ጥያቄ ከመመለስ ይልቅ ቤተ መንግስት መገንባትን ማንም አያስቆመኝም ብሎ ስፔሻሊስቶችን እየደበደበ ያስራል። የህክምና ባለሙያዎቹ የሚያገለግሏት አገራቸው የሚገባቸውን ትከፍላቸው ዘንድ ቢጠይቁ ምላሹ ጠመንጃና ዱላ ሆኗል። ከአገሪቱ አቅም በላይ ጠየቃችሁም የሚል ምክንያት እየተነገር ነው። በእርግጥ ለአንድ ንጉሥ መቀመጫ አስር ቢሊዮን ዶላር ለማውጣት ያላዳገታት አገር አንድን ዶክተር ደሞዝ መጨመር ተሳናትን? የሚለውን ጥያቄ ለመመለስ አስር ቢሊዮን ዶላር ስንት ሆስፒታል ይገነባል፣ ስንት ዶክተሮች ሲያስመርቃል? የሚለውን መመርመር ጠቃሚ ነበር። የአምባገነን መሪዎችን ጠባይ የመረመሩ አጥኞች ሰዎቹ ገዳይ ናቸው በሚለው ላይ ተለያይተው አያውቁም። አሁን የብልጽግናው መንግስት በአገሪቱ ውስጥ የደሞዝ ጥያቄ ያነሱ ሐኪሞችን እያሰረና እየደበደበ ነው። የእነሱን ጥያቄ ለመመለስ ባለመፍቀዱም ታካሚዎች ሐኪም ቸግሯቸው እየሞቱ መሆኑ ተዘግቧል። ሰው ለመግደል ሰራዊት በህዝብ ላይ ያሰማሩ እነዚሁ አምባገነኖች አካሚ ቸግሮት ሰው እየሞተ ነው ቢባሉ ሊደነግጡ አይችሉም። ሰው መግደል ፖሊሲያቸው በመሆኑ ጦርነት ያወጁ ሰዎች በየሆስፒታሉ በአዋላጅ እጦት ለምትሞት እናት፣ በሐኪሞች አድማ ለሚያልፍ ነፍስ የሚራራ ልቦና ይኖራችኋል ተብሎ አይጠበቅም። በጦርነት የተረፈውን በሐኪም እጦት እንዲያልቅ አደረግሁት ብለው ቀብረር ሊሉ ይችላሉ እንጂ ሐኪሞች አድማ መጥተው ዜጎች የሞቱብኝ በሚል ሊንሰፈሰፉ አይችሉም። እናም ቤተ መንግሥቱን እያነጸ በሁሉም መንገድና ግንባር ሰዎች የሚሞቱበትን መንገድ ይገፋበታል የሚለው ድምዳሜ ልክ ይሆናል። የአምባገነን መሪዎች አንዱ መገለጫ ሕዝብ የነፍስ አድን ጥያቄ ሲያቀርብ እነሱ በማይጠቅሙና ኢኮኖሚያዊ ዋጋ በሌላቸው ጉዳዮች ላይ ብዙ ገንዘብ በማፍሰስ ማብለጭለጭ ወይም ማስፈራራት አለያም በአገሪቱ ውስጥ ምንም ችግር የሌለ ለማስመሰል መጣር ነው። ለዚህ ጥሩ ማሳያ የሆነን ዘንድ የትናንቱን የብልጽግና ሹማምንት ድግስ እንመልከት። ይህ የብልጽግና ሹሞች ድግስ 1500 ድሮን በአዲስ አበባ ሰማይ ላይ አሰልፈው ወደ ላይ እየተመለከቱ የሚሽኮረመሙበት ነው። ይህንን የድሮን ጋጋታ ከውጭ አገር ለአንድ ቀን እይታ ወደ አዲስ አበባ በኪራይ የወሰዱት ይህንን ትርኢት ለማሳየት ለመጡ አረቦች አበል የከፈሉት በአጠቃላይ በውጭ ምንዛሬ የተገኘ ለጥቂት ደቂቃዎች ሚሊዮን ዶላሮች የፈሰሱበት ድግስ ነው። ይህ ምን አይነት ኢኮኖሚያዊ ፋይዳ አለው? እነዚህ ላይ ያፈሰሳችሁትን ገንዘብ ለህክምናው ዘርፍ ብታውሉት በሐኪሞች አድማ የሚሞቱ ስንት ነፍሶችን ትታደጉ ነበር ነበር የሚለው ጥያቄ ለነሱ እርባና ቢስ ነው። ለነሱ ብክነት መገለጫቸው በመሆኑ በደቂቃዎች ቆይታ ሰማይ ላይ ድሮን ተሰልፎ በማየት ሐሴት የሚያደርጉና ጡት እንዳየ ህፃን በደስታ የሚቅበጠበጡ ናቸው። ድሮን በሰማይ ሲያይሻ መሸ አይነት ፈገግታ እያዩ በራሳቸው ድርሰት ይስቃሉ። አባካኝነትና በህዝብ ገንዘብ ግላዊ ምቾትን ማብዛት መገለጫቸው ነውና ያንኑ ትናንት አድርገውታል፣ ነገም ይቀጥላሉ። እነሱ ለትራንስፖርትም ሆነ ለህክምና ገንዘብ ማውጣት አይጠበቅባቸው አይሰማቸውምና ህዝብ ቢራ ቢጠማ አይደነቁም። እዚህ ጋር የባለስልጣናትን በተለይም የሚኒስትሮችንና ሚኒስትር ዴኤታዎችን የትራንስፖርት ወጪ እናስላ። አንድ ሚኒስቴር መስሪያ ቤት አንድ ሚኒስትርና ቢያንስ ሶስት ምክትሎች አሉት። እነዚህ ዋናውና ምክትሎቹ ለእያንዳንዳቸው ሶስት መኪና ይመደብላቸዋል። ለሚስቶቻቸው መንሸራሸሪያ፣ ሽንኩርት መግዣና ቲማቲም መሸመቻ፣ ለልጆቻቸው ትምህርት ቤት ማመላለሻ አራትም አምስትም መኪና የሚሰጣቸው ኃላፊዎች ቢኖሩም ለዚህ ዝግጅት ስንል ግን ሦስት መኪና የሚለውን ዝቅተኛ መጠን እንውሰድ። በሌላ አገላለጽ አንድ ሚኒስቴር መስሪያ ቤት ውስጥ ያሉ አንድ ሚኒስትርና ሶስቱ ምክትሎቹ በጠቅላላ አስራ ሁለት ቪኤት መኪኖች ይመደቡላቸዋል። የብልጽግናው አገዛዝ ደግሞ በአማካሪነት የሾማቸውን ሰዎች ሳይጨምር ሀያ ሚኒስቴር መስሪያ ቤቶች አሉኝ ብሏል። እነዚህ 12 መኪኖች በ20ዎቹ መስሪያ ቤቶች ሲባዙ 240 ይሆናሉ። በአሁኑ ወቅት በአገሪቱ ውስጥ ባለው ዋጋ የአንድ ቪኤት መኪና ዋጋ በትንሹ 24 ሚሊዮን ብር ነው። እነዚህን 240 መኪኖች በ24 ሚሊዮን ብር ስናባዛው 5.7 ቢሊዮን ብር ያወጣሉ። አንድ ሚኒስትርና ሶስቱ ምክትሎቹ ከመኪናው በተጨማሪ እያንዳንዳቸው በየወሩ 250 ሊትር ነዳጅ እንዲጠቀሙ ይፈቀድላቸዋል። በሌላ አገላለጽ በአንድ ሚኒስቴር መስሪያ ቤት ውስጥ ያሉት አራቱ ሹሞች 1000 ሊትር ነዳጅ ይጠቀማሉ ማለት ነው። ይህንን 1000 ሊትር ነዳጅ በ20ዎቹ ሚኒስቴር መስሪያ ቤቶች ስናበዛው 20 ሺ ሊትር ነዳጅ ይሰጠናል። የአንድ ሊትር ነዳጅ ዋጋ በአሁኑ ወቅት 122 ብር ከ53 ሳንቲም ሲሆን የዚህ 20 ሺህ ሊትር የሚኒስትሮች ነዳጅ በወር 2.4 ሚሊዮን ብር ይሆናል ማለት ነው። ይህ በ12 ወራት ሲባዛ 29.4 ሚሊዮን ብር ሆኖ እናገኘዋለን። በአጠቃላይ ሚኒስትሮቹ ከመኪናና ነዳጅ ጋር ተደምሮ በአመት 6 ቢሊዮን ብር ወጪ ያደርጋሉ። በአሁኑ ወቅት የአንድ ሲኒየር ሐኪም አማካይ ደመወዝ 11 ሺህ ብር መሆኑ ተነግሯል። ይህ የሚያሳየን ዓመታዊ ደመወዙ 132 ሺህ ብር መሆኑን ነው። እነዚህ ሚኒስትሮች አገሪቱን የሚያስወጧትን 6 ቢሊዮን ብር በግማሽ ቢቀንሱ የሚተርፈው 3 ቢሊዮን ብር የ22727 ሲኒየር ሐኪሞችን ደመወዝ መሸፈን ይችላል፣ ወይም እጥፍ ማድረግ ይችላል ማለት ነው። ይህ ስድስት ቢሊዮን ብር ዓመታዊ ወጪ ሚኒስቴር መስሪያ ቤቶችን ብቻ እንጂ ለተጠሪ መስሪያ ቤቶች፣ ለአዲስ አበባ ከተማ መስተዳድር ባለስልጣናት፣ ለክልል ቢሮዎችና ኃላፊዎች ሁሉ የሚደረገውን ተመሳሳይ ኢንቨስትመንት አይጨምርም። እንዲህ ያለ ምቾት ጆሮውን ያሰባው አንድ ሚኒስትር የአንድ ሀኪም ደሞዝ ብሶትና ችግር እንዴት ሊሰማው ይችላል? እንዴትስ የአገርና የህዝብ ችግር ችግሩ ሊሆን ይችላል የሚለው ጥያቄ የሚነሳውም እዚህ ጋር ነው። እኔ አሁን 17 ዓመት ሰርቻለሁ። 17 ዓመት ግን 10 ሺህ ምናምን ገና አሁን ነው የሞላሁት። ፓርላማ ላይ ደሞዝ መክፈል የማይችሉ ክልሎች አሉ የሚል ጥያቄ ተነሳ። ይሄ እኔ ስራ አይደለም። አምባገነኖች ለህዝብ ጥያቄ ደንታቢስ መሆናቸው የቀጠሯቸውን ሰራተኞች ለሚያነሱት አቤቱታ ጆሮ ዳባ ልበስ የሚሉ ከመሆናቸው የአገርን ሀብት በቤተ መንግሥት ግንባታና ቀደም ሲል እንደተጠቀሱት ላሉ ምቾቶች የሚያጠፉ ከመሆናቸው በተጨማሪ በአገራቸው አይታከሙም። የሚለብሱትንና የሚገለገሉበትንም ቁስ ከአገራቸው አይሸምቱም። ለአብነት በኢትዮጵያ ውስጥ የጤና ሚኒስትሯ እንኳን በአገር ውስጥ አይታከሙም። ሁሉም ሚኒስትርና ምክትሎቹ የውጭ ሀገር ህክምና የማግኘት ስልጣን ተሰጥቷቸዋል። ለዚያም ነው አዳነች አቤቤ ሰሞኑን ቅርጽ ከሚያስተካክል ተከታታይ ህክምናና ከጀርባ ህመም ማገገም በኋላ በኒውዮርክ ጎዳናዎችና በአሜሪካ የባህር ዳርቻዎች በአንጀሊና ጆሊ ስታይል ፎቶ እየተነሱ ሲያስቆስቱ ያየናቸው። ዘኮንቨርሴሽን ላይ የጻፉት የባዝ ዩኒቨርሲቲ ፕሮፌሰሩ ታህሩ ሊዶንግ አምባገነን መሪዎች በአገራቸው የማይታከሙት ህዝባቸውንና ባለሙያዎቻቸውን ስለማያምኗቸው ነው ይላል። እናም የኢትዮጵያን ባለሙያ ሽማግሌዎች የሚያምኑት የብልጽግና ሹማምንት ልክ እንደ አዳነች አበቤ ለሆድ ቁርጠትም ለራስ ምታትም አሜሪካና አውሮፓ፣ ዱባይና ሙምባይ ይገኛሉ። የሚገዙትን ህዝብ አያምኑትም። የቀጠሯቸውን ሰራተኞችም እንዲሁ። እናም እሱን እያስራቡ ባጠራቀሙት ገንዘብ እነሱ ቤተሰባቸውንና ራሳቸውን ውጭ አገር ያሳክማሉ። ሳምንታዊውን የአምባገነኖች መዘክራችንን ዝግጅት በዚሁ እናጠናቅቃለን። መልካሙን ሁሉ እንመኛለን።